ነው አስራት ነው። ወይ ሀዊ ሰላም ነው፣ እንዴት ነሽ? እግዚአብሔር ይመስገን በመጀመሪያ አበክሬ ያው የከበረ ልባዊ ምስጋና ይናቀርባለሁ እድል ስለሰጠሽ ማለት ነው። ለበርካታዎች ልሳን እየሆንሽ ያየነች ነው እና በርችልን ከዚህም በላይ አሁን ከምሰሪው በላይ ለወደፊት የምታበረክቸው ይበዛልሽ እንዲሆን ምኞታችን ነው። አቡዬ በርችልን ከጎንሽን። በማንኛውም ሁኔታ ለማንኛውም ያው አስተማሪ የፍቅር ታሪክ ያላችሁ እስኪ አጋጣሚ ሰማዎችና እኔ ደግሞ በጣም እጅግ በጣም አስተማሪ ታሪክ ስላለኝ እንደ ማጋራቸው ይጠቀሙበታል፣ ይማሩበታል ብዬ ስላሰብኩ ነው የገባሁት እና መጀመር ይችላሉ። አዎ ወንድሜ መጀመር ትችላለህ። በመጀመሪያ በጣም አመሰግናለሁ። አነጋገርህ፣ ስነ ስርዓትህ፣ ለሰው ያለ ክብር ደስ ይላል እና ይሄን ሳላደንቅ ደንቅ ማለፍ አልፈልግም። እናመሰግናል። እሺ፣ አቡዬ በጣም አመሰግናለሁ። እጅግ በጣም እጅግ በጣም አመሰግናለሁ። ምንድን ነው ያው ፍቅረኛ ነበረችኝ፣ የሁለት ዓመት ፍቅረኛ ነበረችኝ። ሁለት ዓመት አብረን ቆይተናል። ነው ከቱ ነው የምጀመረው? ያ እሽ መልካም ሰላም ነው። እንዴት ነህ? ባ ከተዋወቃችሁ መጀመሪያ ሀብለህ እሷን ካየህበት ቀን መልካም፣ ደስ ይለኛል። አንድ የሥራ ባልደረቦች ነን። አንድ የሙያ ዘርፍ ነው ያለን። እሷ ድምፃዊ ነች። የሙዚቃ ባንድ ውስጥ ነው የምንሰራው ሁለታችን እና አጋጣሚ ሴት ድምፃዊ ፈለግንና ማስታወቂያ ወጣን ማለት ነው። እና ሴት ድምፃዊ እሷ ደግሞ ልትወዳደር መጣች። አሪፍ አቅም ነበራት። ተወዳደርች አንደኛው ወጣ ልፍች ቡድናችን ተከላከልች ማለት ነው የሙዚቃ ባንዳችንን። ከዛ በመቀጠል ኖርማል እህትና ወንድም ሁነን ነበር የሙያ ማለረቦች ሆነን ነው እየቀጠልን የነበረው ነበረው እና ከመሀል የሆነ ቀን ግን የሆኑ ጓደኛሞች ነበሩ። የእሷ ሴት ጓደኛዋና የእኔ ደግሞ ወንድ ጓደኛ ፍቅረኛሞች ናቸው። እና በሆነ አጋጣሚ ይጣላሉ ሁለቱ ማለት ነው። ከዛ እኔና እሷ እናስታርቃቸው በሚል ተነጋገርን። ተነጋገርንና ሁለቱን ለማስታረቅ ፕሮግራም ይዘን ምሽት ላይ ተገናኝን ማለት ነው። ከዛ ምሽት ላይ ተገናኝተን በጣም ረጅም ጊዜ ወሰደብን ለማስታረቅ ከዙ በጣም ከበድ ያለ ስለነበረ በጣም ጥረት አደረግን። በሚገርም ሁኔታ ግን ሁለቱን አስማማንና ከመሃል ከመሀል ግን መቼ ማለት ነው አጋጣሚ ነው ምነግርሽ እና መቼና እኔናሷ አብረን የማደር- ድሉ ተገኙ። በሙዚቃ ባንዳችን ህግ ደግሞ አንድ ወንድ እዛው ከሚሰራ ሙያ ባልደረባው ጋር ጓደኛ መሆን አይችልም፣ በኛ የሙዚቃ ባንድ ህግ ማለት ነው እና ያው ግን ቻሌንጅ ቢያደርግሽም እሷ ጋር የሆነ ትንሽ ስሜት ነበረ ለካ ማለት ነው። ከዛ አብረን አደርን፣ ምንም አልተፈጠረም። ይኸው ማርያምን ነው የምልሽ አቡዬ። ምክንያቱም በቃ አወራችኝ ያለውን ነገር እሷ እንደምትወደኝ እኔ ልዩ ቦታ እንዳላት አወራችኝ ማለት ነው። ኦኬ ምናምን ብዬ በጣም ግራ ገባኝ። ምክንያቱም ሙዚቃ ባንዱ ጋር ቀጥታ ነው አውቶማቲካሊ ትባረሪያለች ከይሄ ይሄ የቡድኑ ህግና ደንብ ስለሆነ ማለት ነው። እና በዛች ምሽት እንደዛ ተፈጠረ ነገረችኝ። ከዛ በኋላ እኔ ማሰብ ጀመርኩ ማለት ነው። ማለት ለእሷ ልዩ ቦታ መስጠት እንዳለብኝ ገባኝ። ግን ሙዚቃ ባንዱ ጋር ደግሞ ያለው ነገር አለ። በጣም ተጨነቅኩኝ ተጠበብኩኝ። መጨረሻ ላይ ግን ምንም አማራጭ የለም ከእሷ ጋር መሆንን ነው የምረጥኩትኝና፣ በድብቅ መቀጠል ጀመርን ማለት ነው። ሙዚቃ ባንዱ ያለ ቲም በሙሉ ሳያቅ፣ ሁለታችን መቀጠል ጀመርን። ሁለቱ ጓደኞቻችን ግን ያቃሉ፣ ሁለቱ ጓደኞቻችን ያውቃሉ። ሌላው ሰው የሚያቅ ሰው የለም። እና እንደዛ ያደረግን ፍቅራችን መቀጠል ጀመርን። ሶ በዛ መንገድ ነው ትውቁ የነበረው ለማለት ነው። ከዛ እንዲ እንዳያለን ቀጠልን ቀጠልን ቀጠልን። ከመሀል ግን በቃ መታወቁ አልቀረም እና ታወቀ። ገብሻል? የሙዚቃ ባንዱ ክሩ በሙሉ አወቀ። ከዛ እንዳልኩሽ መባረር ነው ከሙዚቃ ባንዱ አረለ። ግን ሁለታችንም ደግሞ ለሙዚቃ ባንዱ በጣም በጣም አስፈላጊ ከመሆናችን የተነሳ ምህረት አደረጉልን ማለት ነው ማለት በቃ ፍቅር ነው፣ ምንም ማድረግ አይቻልም ምናምን ብለው አለፉ። እኔም የሙዚቃ ባንዱ መድረክ አስተዋዋቂ ነኝ፣ እሷ ደግሞ ሴት ድምፃዊ ነች። ሴት ድምፃዊ ደግሞ እኛ አካባቢ በጣም ውድ ነው እና በስንት ጣጣ ነው ያገኘናት። ልጅቱ ጎበዝ ልጅ ነች፣ በዛ ላይ እና በዛ መንገድ ነው የተዋወቅነው እያልን ቀጠልን። ሁሉም ይፋ ሆነ። ቀጠልን ቀጠልን ቀጠልን ብዙ ረጅም ጊዜ ቆየን ማለት ነው። በጣም በፍቅር በጣም ነው ምትወደኝ፣ በጣም ነው ምወዳት እኔ። እሷ ማለት በፊት ማስባበት የነበረ ነገር ነው። ገብቶሻል አቡዬ? እኔ ግን ከመላመድ የመጣ ነገር ነው እሷን። እኔ በመላመድ ውስጥ በጣም አፈቅርኳት ማለት ነው። ልጅቶ ማለት ነው። እሷ ግን በፊትም ከበፊትም ነው እንትን ምትለኝ ምትወደኝ የነበረ ያው፣ ባትናገርም ሴት ልጅ ስለሆነች አታውቂው የለ ያለውን ነገር እና በዛ መንገድ ቀጠልን። ከመሀል እኔ አጋጣሚ እኔ ክፍለ ሀገር ነው ያለሁት። በዛ አጋጣሚ እኔ ጎጃም ነው ያሉት፣ ጎጃም ነው ያለ ነው ሁላችንም። እና አጋጣሚ ሆኖ ይህ ረብሻው መጣ ማለት ነው፣ ወቅታዊ ጉዳይ ማለት ነው። እና ጦርነቱ ሲመጣ ስራ አቆምን፣ ስራ አቆምን እና ከዛ እኔ ያለኝ አማራጭ ምንድን ነው? በቃ ሌላ ቦታ ይጄ ጆይን አድርጌ ሌላ ቦታ ስራ መስራት ነው። እና ወደ አዲስ አበባ ሄድኩኝ ማለት ነው። ከመሃል እንግዲህ ሁለት አመት ቆይታ አለን። የሁለት አመት ቆይታ በዚህ ጊዜ ውስጥ ማለት ነው። ይሄ ጦርነቱ እስኪመጣ ድረስ ሁለት አመት ሙሉ ቆይተናል አብረን። ሰው እኔ ምንድን ነው ሄድኩኝ ማለት ነው፣ ወደ አዲስ አበባ እና በቃ እንዳገባ ትፈልጋለች ሁሌም ቃል እገባላታለሁ። በጣም ትወደኛለች፣ ትሳሳልኛለች፣ ታስብልኛለች እኔም እንደዛው ማለት ነው። እና ቃል ገብችላት ሄድኩት ወደዛ ሲሄድ ስመለስ እንደማገባት ማለት ነው። ከመሀል ስራዬን እየሰራው ምናምን እዛ በቃ ሁሌም እንደዋወላለን ቀን በቀን ነው የምንደዋወል ያለው ነገር። ከመሀል ግን ሌላ ነገር ተፈጠረ። እኔ ሲሄድ አደራ ብዬ የሄድኩት ጓደኛ ነበረ። ንግር ምሻቡ በጣም ወደው የሙያ ባለረባይ ነው። እኔ ከሙዚቃ ባንዱ ባለፈ የኤፍኤም ሬዲዮ ጋዜጠኛ ነው፣ የበዛ አጋጣሚ እና እዛ ውስጥ ባልደረባይ ነው። እና በግሉ ደግሞ ስቱዲዮ አለው የዩትዩብ ስራ ምናምን፣ እንደዚህ ካሜራማን ነው፣ ቪዲዮ ኤዲተር ነው፣ ሌላም ሌላም ነገር ይሰራል። እና ዩትዩብ እሷ ደግሞ ትሰራለች ከሙዚቃ ባንዱ ጎን ለጎን የዩትዩብ ስራ ይሄ የተከታታይ ድራማዎች አሉ አይደል? ዩቲዩብ ላይ እዛ ላይ ትወና ስራ ትሰራለች ልጅቱ ማለት ነው። እና እሷን እንዲያሰራልኝ ብዬ በጣም በደንብ በቃ ማለት ይንከባከብልኛል። በቃ ምክንያቱም ካለን የጓደኝነት መጠን ነው የምነግርሽ። በጣም ጓደኝ ነው፣ በጣም በጣም ወዶ፣ በጣም ማከብረው ማለት ነው። እና አደራ ብዬ ምናምን ሄድኩት። ሲሄድ ሁሉ ለእሱ ነው። ብዙ ጓደኞች አሉኝ፣ ግን በቃ እሱ አንደኛ። እሷን በደንብ ያሰራልኛል ወደሚከባከብልኛል ምናምን ብዬ ነው። እና ከመሃል ሄድኩኝ። እዛ አዲስ አበባ በነበረኝ ቆይታ ብዙ ጭምጭምታዎች ይደርሱኛል። እየተደወለ ስልክ ምናምን ጓደኞች እየደወሉ ይነግሩኛል። ምንም በቃ ማለት ሁሌም አብረው እንደዚህ ያሳልፋሉ ይመስለኛል። እና የምናየው ነገር ጥሩ አይደለም፣ በጣም ከልክ ያለፈ ነገር ነው። ይሄን ነገር ምንድን ነው የምትለው ምናምን ሲሉኝ፣ እኔ በቃ አላምንም ሁላ የሚገርምሽ፣ በጭራሽ እኔ ማለት እንደዛ አይነት ስራ ምናምን እሱ የሚያደርገኛል እሷን ታደርገኛለች የሚል ቅንጣት ያክል ጥርጣሬም የለኝም። እና አልሰማቸውም ጆሮ ዳባ ልበስ ብዬ ነው የማልፈው ነገሩ ማለት ነው። ቼክ አላደርግም እና በቃ በተለያየ አጋጣሚ በቃ በተለያየ አቅጣጫ ይደውሉልኛል ጓደኞች። አረ ይሄ ነገር የሆነ ነገር ብታደርግ ምናምን መስመር እየለቀቀ ነው ምናምን ይሉኛል ማለት ነው። እና ከመሀል ወደ አገር ቤት ተመልሽ የመጣው ማለት ነው። ከመጣው በኋላ አብረን ነን አብረን እያሳለፍን ነው። እስከዛ ምድረስ በቃ ባለሚስቶች ነን። የምንጋባበትን ቀን ነው የምንጠብቀው። የሚገርምሽ ያ በእኔ ዙሪያ ያሉ ሰዎች እንደውም አሁን እዚህ ውስጥም ካሉ ታሪኩን ስለሚያውቁ ያግዙኛልና ከዛ ከመሀል እየቀጠልን እያለ ጸባይ የሆነ ጸባይ መለዋወጥና መቀያየር ምናምን መጣ። ገብቶሻል? እኔ እዚህ ስመጣ ማለት ነው ሀገር ቤት ስመጣ ምክንያቱ አልገባኝም። በቃ ትንሽ ጥፋት ከተገኘብኝ በጣም በቃ ኤግዛጅሬት ታደርገውና ክርር በቃ ነገሩን ታከረውና ታውቂያለሽ፣ በቃ በጣም ታስጨነቀኛለች ምናምን ትቀጣኛለች ምናምን። እኔ በመላመዱ ውስጥ እሷን በቃ ማለት ፍቅር ውስጥ ስለገባው በመላመድ ውስጥ ፍቅር ውስጥ ስለገባው በቃ የሆነ ነገር ስትለኝ ይከፋኛል። በቃ እስከ ማልቀስ ድረስ ነው የምደርሰው። እና አውቶማቲካሊ ምንድን ነው እኔ እንደወደድኳት ደግሞ እንዳፈቀርኳት ስላወቀች በቃ በጣም ነው የምትቀጣኝ። የሚገርምሽ ማለት ነው በጣም በጣም በጣም ነው የምትቀጣኝ። እና ከመሀል የሆነ ሰዓት ላይ የሆነ ቴክስት ተጻጽፈሃል አለችኝ እና በቃ ከዚህ በኋላ ላይ እናንተ በቃ እንገናኝም ምናምን በቃ እዚህ ጋር በቃ ምናምን አለችም ማለት ነው። ከዛ በቃ ሌላ ታሪክ ውስጥ ገባው ነ ማለት ነው። በጣም በቃ ብዙ ጓደኞችን ለምኝ በቃ ስታርቁኝ ብዬ ለካ ይሉሽ እኔ አዲስ አበባ ሂጂ እያለ ከልጁ ጋር በቃ በጣም እላፊ ከልክ በላይ ከመቀረባቸው የተነሳ እና አብረው በቃ ከማሳለፋቸው የተነሳ ሌላ ታሪክ ውስጥ ገብተዋል ማለት ነው። እና እዛ ያለው ነው በቃ የጀመሩት ልጁ ጋ ማለት ነው። ብዙ ነገር አሳልን ልመጣ አካባቢ በቃ ብዙ ታሪክ ውስጥ ገብተዋል ምናምን። በዛ ምክንያትም ነው እንደዚህ የምትለዋወጠው ማለት ነው። ኢብን እንኳ እሷ ጋር ሁኜ ሲደውልልኝ ማለት ነው እሷ ጋር እንዳልሆንኩ ነው በቃ ንገረው ምናምን ትልኛል እና አይገባኝም፣ ገብቶሻላል እኔ እንደዛ ስትለኝ ኦኬ ምንድን ነው ይሄ ነገር? ምክንያቱም በቃ ዩቲዩብ ምናምን አብረው ስለሚሰሩ በቃ ማግኘት አልፈልግም ብላ ነው እንጂ በቃ ለስራ ጉዳይ ምናምን ፈልጓት በቃ እኔ አሁን መሄድ አልፈልግም ብላ ነው እንጂ ምናምን በሚል ነው መረዳው እንደዛ ስትለኝ ማለት ነው። እና ከመሀል እንደዛ እየቀጠልን ያለ መጨረሻ ላይ በቃ ጓለች ምናምን ከዚህ በኋላ በቃ አንቀጥልም ምናምን በቃ ሌላ ሰው የተሻለን ሰው የሚያስፈልግህ እኔም የተሻለ ሰው ነው የሚያስፈልግ ማለት መጣ ማለት ነው። ከዛ ቀጠልን። በጣም እኔ ሌላ ታሪክ ውስጥ ገባው። ጓደኞችን ሰብሰብ አድርጌ ታረቅን ማለት ነው። ከታረቅን በኋላ እንዳገባት ብዙ ጊዜ ትነግረኛለች እና እሺ ሽማግሌ ነገ ትልካለሁ ያለችኝ ማለት ነው። አጠር አድርጌ ነው የምነግራቸው ማለት ታሪኩ በጣም ብዙ ስለሆነ አጠር አድርጌ ለመናገር ያክል ጊዜ እንዳልወስድ ብዬሽ ነው ሀብዬ እኮ ኮመንት አታንብባ፣ ታዲያ ኮመንት ካነበብኩ እኮ ሀሳብ ክ ይሰርቃል። አንተ እኮ አሁን ኮመንት እያነበብክ እኛ ልባችን ወረደ። ቀልጠፍ ሀሳብህን እየሰረቀ ወይ ስጠውናስክታይ፣ ገባ ካሪ። ኮመንት ማንበብ የለበትም ሀሳቡ ይበታተናል። ሻቡይ፣ ከዛ ምን መሰለሽ ሽማግሌ መላክ አለብኝ አለች እሷ ማለት ነው። እሽ እልካለሁ፣ በቃ የመጨረሻ አቆረጥኩኝ። የእኔ ቤተሰቦች በነገራችን ላይ ያውቃሉ። እኔ እና እሷ ፍቅረኛሞች እንደሆንን ያውቃሉ። ቤት በተደጋጋሚ እንደዚህ ፕሮግራም ሲኖር ምናምን ይዣት ይሄዳል። ማዘር ታውቃለች። በቃ ሁሉም ያውቃልና፣ እሱ የእሷ ቤተሰቦች ግን አያውቁም። ምክንያቱም እኛ ያለንበት ከተማና እሷ ያለችበት ከተማ ከሌላ ከተማ መጣ ነው፣ ወደኛ ከተማ ተወዳድራ የገባችው በድምፃዊነት በዛ አጋጣሚ ማለት ነው። እና በቃ እንትን መላክ አለብህ፣ ሽማግሌ መላክ አለብህ አለችኝ። ኦኬ ብዬ ነገ በቃ ልክ አለው ምናምን ብዬ ጨርሰን ምናምን ተለያየን፣ ማለት ነው አንድ ምሽት አብረን አሳልፈን ማለት ነው። ከመሀል ልጅቱ በጣም ተጨንቃለች። ገብቶሻል። በቃ ከማን እንደምትሆን ግራ ገብቷታል። እሱ ጋም ሌላ ነገር ነው የምትለው፣ እኔ ጋም እየመጣች ሌላ ነገር ነው የምትለው። ማለት እንትን ነው እኔ አንድ ነገር የምነግርች ነገር ያው ከእኔ የተሻለ ነገር አለው ልጁ ማለት ነው ከኔ የተሻለ ስልች በቁስ ነው፣ በቁስ የተሻለ ነገር አለው። እኔ በቃ ስራ መስራት ስላልቻልኩኝ፣ እንደምታውቂው በወቅታዊ ጉዳይ ምክንያት ነው የሄድኩትኝ እና ከስራ ውጭ ስለሆንኩኝ በቃ በሆነ በሆነ ነገር ያው አሁን ካለፈ በኋላ የገባኝ ነገር ምንድነው፣ ስጦታ ምናምን ይገዛላታል። በጣም ብዙ ስጦታ ይሰጣታል። ብዙ ነገር ያደርግላታል። ብዙ ብዙ ነገር ማለት ነው። እና በዛ በዛ እንግዲህ ታውቂያለች፣ ተማርካለች ልጅቱ እሱ ጋር ነው የሆነችው። ከዛ ከሁለታችን የትኛውን በቃ ከማን ጋር ጥፉን መጨረሻ ላይ ምንድን ነው ያደረግችው? ደወለች እና ለእኔ ማለት ነው ከዮርዲ ጋር ችታርድጊ ይባሉ አለች ማለት ነው። በጣም በሚገርምሽ ሁኔታ ማለት ነው። በዚህ አማርኛ ነው ያለች። በቃ ከዮርዲ ችታርድጊ ይባሉ አለች። እኔ አላመንኩም። በቃ ማለት እኔ የቀለደች ሙድ ያዘች ምናምን ነበር ይመስለኝና አዎ የምርሽ ነው ስላት ምናምን ከዛ ልክ ዘጋሁት እና እሱ ጋር ደወልኩለት ተረጋጋ ምንም እንትን ያለ ነገር ማውናት አለብን ምናምን አለኝ ማለት ነው ኦኬ ምናምን ብዬ በቃ እሷን ነው ማግኘት ያለብኝ እሱ አላገኘ እስኪ ምናምን ብዬ እሷ ጋር ሄድሁ ማለት ነው በአካል አገኘዋት እና ነገረች በቃ በግልጽ በቃ እንደዚህ ደግሞ ምንም ሳትሸማቅቅ ምናምን ማለት ነው በቃ ንስሐ ልገባ ነው በቃ ችታ አድጌ በቃ እኔ ራሴን አላውቅም። በሰዓቱ ሚገርምሽ በጣም ብዙ ነገር ነው የተፈጠረው። ተናደድኩ በጣም ያው በጣም ተጎዳው በጣም በጣም ከምልሽ በላይ ጸበል ተጠምቄ ነው ሁሉ የዳንጉት ማለት ነው። አቡ የምሬ ነው ምልሽ ማለት እንትን ያልኩት በ ከዚህ ስሜት ያገገምኩት ለማለት ፈልጌ ነው። እና በዛ መንገድ ችታ ያደረገችብኝ ማለት ነው። እና ሚገርምሽ የሚገርመው ነገር አሁን ያለፈው እሁድ ማለት ነው። አሁን ያሳለፍነው ዛሬ ማክሰኞ አይደለ? አሁን ያለፈው እሁድ ነው የተጋቡት፣ የሚገርምሽ ከልጅ ጋር ማለት ነው። እና እንደዛ ሆኖ እሱ ጋር ሆነች፣ ተለያየን፣ እኔ ጋ እሱ ጋም ተጣላን። በቃ ብሎ ካረቋቸው ሁለቱንም በማንኛውም ሁኔታ ማለት ነው ብሎ አደረግኳቸው። ምንም ግንኙነት የለንም ግን ተጋቡ አሁን ያሁን እሁድ ማለት ነው። እና በጣም በቃ ምን ልልሽ ፈልጊ ነው አሁን፣ ማለት ሰው እንዲማርበት የምንፈልገው መሰልሽ፣ አሁን በዙሪያችን ጓደኞቻችን ሊኖሩ ይችላሉ፣ ገብቶሻል። እና ግን ፍቅረኛሽን ወይ የወንድም ሊሆን ይችላል፣ የሴት ፍቅረኛሽን ማለት ነው ከጓደኛሽ ጋር በቃ በልክ ነው መቀራረብ ያለባቸው፣ ገብቶሻል። በልክ ነው አቀራረባቸው፣ በልክ መሆን አለበት። ያለበለዚያ ማለት የሚገጥማቸው ጣፋንታ የእኔ ጣፋንታ ነው። ገብቶሻል። በመላመድ ውስጥ በመቀራረብ ውስጥ ብዙ ነገር አለ። ብዙ ነገር ሽ ለምታቸው የምር ነው የምልሽ እና ከዚህ ትልቅ ትምህርት መውሰድ አለባቸው። እና እኔ አሁን እግዚአብሔር ይመስገን በሁለት ሳምንት ውስጥ ነው በቃ ከዚያ ስሜት ውስጥ ያወጡ ማለት አንድ ወር ምናምን አካባቢ በቃ አንድ ወር በጣም የተቸገርኩት ማለት ነው። ከዛ በኋላ ግን በቃ ኖርማል ነው ግን ሰው ሁሉ በጣም ይገርመዋል። በጣም ነው የሚፈርድባቸው ሲያገኛቸው ምናም፣ በቃ ያጥላላችኋል፣ ያቋሻቸዋል ምናም አንተ ጓደኛን እንደዚህ አድርገህ ምናም አንቺ እንደዚህ በጓደኛች ላይ ምናም ምናም። አይመስለኝም ምንም ዋናው አንቺ ተገፊ እንጂ አትግፊ የሚባለው ነገር አለ አይደል? እኔ ያለ መግፋቴ ደስ ይለኛል። እኔ አሁን ነፃ ነኝ። ገብቶሻል። በምንም ታም ቢጋቡ ምንም ቢሉ እንዲም ደሁም ደስ ይለኛል። ለቁም ነገር እንደውም መሆኑን ለእኔ በጣም ትልቅ ነገር ነው። አቡዬ የምር ነው የምልሽ እንደዚህ ዝም ብለው እንደዛ ሆኖ በቃ ከዛም፣ ሳቱ ልጅ ከኔ ጋር ሳቱ ብታልፍ ነበረ ከባዶር ግን አገባት። አሁን እሑድ ማለት ነው። እና ይሄ ነገር ተፈጠረ ልልሽ ፈልጌ። ጓደኛዬን አጣሁት፣ እሷንም አጣሁት። ሁለት ሰውን ያጣሁት ይሄ ቀላል አይደለም። በጣም ወዶ ጓደኛዬ ነበረ፣ ግን በዚህ ስህተት፣ በዚህ በቃ ቆሻሻ የሆነ ስራ ማለት ነው አጣሁት። ገብቶሻል እሱ ምርጥ ጓደኛ የነበርከም ብዙ ነገር አሳልፈ ነ አንድ የሙያ ባልደረቦች ነው፣ ብዙ ነገር ሰርተናል፣ ብዙ ነገር በቃ ምንም ያላደረገው ነገር የለም። እና ለዛ ነው ገብቶሻል አሁን። ብዙ ሰው ሊማርበት ይችላል ብዬሽ ነው። ጓደኞቻችሁ ጋር በልክ ይቅረቡ። ልክ ከሌለው ልክ ነው፣ በቃ ልክ ነው የሚሆነው። የተረዳሁት ነገር ማለት ከዚህ ሕይወት ብዙ ነገር ተምሬያለሁ። እኔ ከዚህ በኋላ በሚኖረኝ የፍቅር ሕይወት ሴት ልጅ በምን አይነት መንገድ በቃ መያዝ እንዳለብኝ ተረድቻለሁ። ገብቶሻል አሁን። ሰው ጋር እስኪደርስ መጠበቅ የለብንም። አሁን ምንድን ነው የሚባለው፣ በሰው አይቶ የሚማር ብልህ ነው፣ በራሱ ሲደርስ የሚማር ግን ሞኝ ነው ይባላል። በራሳችን እስኪደርስ መጠበቅ የለብንም። ከኔም መማር አለባችሁ ብዙዎቻችሁ ማለት ነው። እና ለዛ ነው አቡዬ በጣም አብዝቼዋለሁ። ከተወቁ ጀምረ ቅርብ ስላልሽኝ ድል ስለሰጠሽ ነው እንጂ አጭር ነበር ማቅረብ የፈለኩትኝ ያለው ነገር ይሄ ነው። ሌላ ጥያቄ ካለች ደግሞ መለስልሽ አለው። እና ባካችሁ ጓደኞቻችሁን በልክ አቀራሩ፣ ከፍቅረኞቻችሁ ጋር ማለት ነው፣ በተቻለ መጠን ማለት ነው። ልክ ይኖረው ነው። ከዛ ውጭ እኔ ጣፋንታ የማይገጥምበት መንገድ የለም። እና በዛ አጋጣሚ እኔ አስራት ኒውስ የሚለው አካውንቴ፣ አቡዬ ዜና ምናምን የምሰራበት ነው። ጀማሪ ነኝ፣ ዜና ነው የምሰራው። ወቅታዊ ዜናዎች ይሰራለሁ፣ እንደዚህ አስገራሚ ክስተቶችን፣ አስደናቂ ሁነቶችን በአለም ላይ የሚፈጠሩ ሁነቶችን ዘግብበታለሁ። የምዘግብበት አካውንት ነው። ገብተው ቢያዩት ያዩታል፣ ማየት ይችላሉ። ጠቅላላ እውቀቶችን የምዘክርበት አካውንቴ ነው። የስራ አካውንት ስለሆነ ፎሎ ቢያደርጉኝ እና ቪዲዮም ቢሰሩልኝ ደስ ይለኛል። አንቺ ቤተሰቦች ይህን ለማለት ነው። አመሰግናለሁ። አቡዬ፣ ጥያቄ ካለሽ እመልሳለሁ። በጣም እናመሰግናለን ተሞክሮህን ስላካፈልከን። እኔ ምንም አይነት ጥያቄ የለኝም እና ስለደረሰብህ ክህደት ደግሞ እናዝናለን። ያንተ ብትሆን ትቆይ ነበር። ያንተ ስላልሆነች ነው ፈጣሪ የወሰዳት። ያ ልክ ነሽ። በዚህ አምናለሁ በዚህ አምናለሁ። ምንም ጥያቄ የለውም። ለበጎ ነው ብዬሽ ያለኩት እና የተሻለ ነገር ይመጣልና እ እንግዲህ ገጣሚ ለማ አንድ ቁጥር እየጻፈ ነው። ጋሽ ሲምባይት አድርጉት ምናልባት ግጥሞችን ግጥም ሊያቀርብልን አይ